ሰላም ሰላም ዶሮ አርቢዎች እንዴት ናችሁ? ዛሬ እንግዲህ ለአንድ ዶሮ አርቢ ወደ እንቁላል ጣይ ስራ ላይ ለመግባት ፈልጎ ነገር ግን እንቁላል ለምን ያክል ጊዜ መቀመጥ እንዳለበት ካላወቀ ወደ ቢዝነሱ መግባት አያስፈልገው። ለምን እንቁላል ለረጅም ጊዜ እንዴት ማስቀመጥ እንዳለብን ግዴታ ማወቅ አለበት። ያለነው ጾም ላይ ነው። ስለዚህ በዚህ ወቅት ላይ እንቁላል እንዴት ማስቀመጥ እንዳለብን ዛሬ አንዳንድ ቲፖችን ሰጣችኋለሁ። በጣም ይጠቅማችኋል ብዬ አስባለሁ። በተለይ በተለይ ብዙዎቻችሁ የምትጠይቁት ጥያቄ ምንድነው ለረጅም ጊዜ እንቁላል እንዴት ስቶክ ማድረግ እንችላለን እዚጋ ዶሮቻችን ማብላት ማጠጣት እስከቻለን ድረስ እንቁላሉ ለረጅም ጊዜ ማቆየት እንዴት እንችላለን? ለምን ያክል ጊዜ እንቁላል ይቀመጣል? የሚሉት አንዳንድ ነጥቦችን ዛሬ አብሬያችሁ አጋራችኋለሁ። እኔ ወንያን እንሸት ቦጋለ ባላለው እንሸት ፋርምን እየተከታተላችሁ ስለሆነ ጅጉን አመሰግናለሁ። እግረ መንገዳችሁን ደግሞ የሰብስክራይብ ምልክቱና የዶል ምልክቱን ብትጫኑ ቤተሰባዊነታችን በጣም ይጠነክራል። ዛሬ እንግዲህ ወደ እናንተ ላስተላልፍላችሁ ላስተላልፍላችሁ የመጣሁት ጉዳይ ምንድን ነው? የዚህ የእንቁላል አቀማመጥ መስፈርት ምንድን ነው? እንቁላሉ ለረጅም ጊዜ ሳይበላሽ እንዴት እናስቀምጣለን? በዋናነት እዚህ ጋር የምንጨምረው ነገር ምንድነው? የእንቁላሉን ቴስት ለማምጣት ወይም ደግሞ የእንቁላሉን ፍሌቨር እንዲኖረው ለማድረግ ልክ እንደ ሀበሻ ዶሮዎች ቴስት እንዲኖረው ለማድረግ ምን አይነት ቲፖች መጠቀም አለብን የሚለውን የምትጠቀሙባቸው የተለያዩ ዘዴዎች አሉ። እነሱን ነግራችኋለሁ። እንግዲህ ዛሬ ከመጀመሪያው ጀምሮ ስጀምርላችሁ፣ ያው ሁላችሁም ሰብስክራይብ አድርጋችኋል ብዬ ነው ያመንኩትና ሰብስክራይብ አድርጉ። ዛሬ እንግዲህ ለእናንተ ይዤላችሁ የመጣሁት ምንድነው? እንቁላል እንዴት በምን አይነት መልክ ብናስቀምጥ ለረጅም ጊዜ ይቆያል። እንግዲህ አሁን ላይ እንደምትመለከቱት ጾም ነው። በዚህ ጾም ጊዜ ላይ ዋጋ በጣም ቀንሷል። አሁን ላይ ከዚህ ቀደም ባጋራዋችሁ የእንቁላል መጠን አይደለም አሁን እየተሸጠ ያለውና ዋጋ መቀዛቀዝ አይነት አለ። ፍላጎቱ እስቲል አለ አሁንም ድረስ ነገር ግን የዋጋ መቀዛቀዝ ይኖረዋል። ነገር ግን አንድ ዶሮ አርቢ ይህ ጾም እስኪፈታ ድረስ እንግዲህ፣ አሁን ሶስተኛ ሳምንት ላይ ነው ያለ ነው ጾሙ። ስለዚህ የተቀሩትን ሳምንታት በምን አይነት መንገድ እንቁላሉ ማስቀመጥ ይኖርበታል። እንደሚታወቀው እንግዲህ እንቁላል ጾም በሚፈታበት ሰዓት ከፍተኛ ፍላጎት በጣም ይጨምራል። ያ ማለት ለተከታታይ አንድ ሳምንታት የሚሆን ቀድሞ ማለት ነው። እንቁላል ፍላጎት በጣም ይጨምራል፣ ዋጋ ይጨምራል። ሰዎች እንቁላል መያዝ የሚጀምሩበት ጊዜ ነውና፣ እስከዛን ሰዓት ድረስ ባለው የተሻለ ሳንቲም አውጥታችሁ አውጥተው እንዲገዟችሁ ወይም ደግሞ በተሻለ ሳንቲም መሸጥ እንድትችሉ ምን አይነት ዘዴዎችን መጠቀም አለባችሁ የሚለውን ዛሬ አጋራችኋለሁኝ። እንግዲህ አንድ ዶሮ አርቢ ወደ እንቁላል ጣይ ስራ ላይ ሲገባ ቀድሞኑ ማድረግ ያለበት ምንድን ነው? እንቁላሉ በየምን ያክል ጊዜ ማውጣት አለብኝ የሚለው እንግዲህ እውነቱን ለመናገር አሁን እውነቱን ለመናገር አንድ ዶሮ አርቢ ከ15 ቀን በላይ እንቁላል ይይዛል ተብሎ አይታሰብም። ምን ምን ጉዳዮች ስላሉ እዛ ጋ ዶሮዎች ይበላሉ፣ ይጠጣሉ፣ የሰራተኛ ኪራይ አለ፣ የሰራተኛ ደሞዝ አለ፣ የቤት ኪራይ አለ፣ የውሃ ማብራት አለ፣ የተለያዩ ቫይታሚን ወጪዎች አሉ፣ ትራንስፖርቴሽን ኮስት አለ። እነዚህ ሁሉ ተደማምረው አንድ ዶሮ አርቢ አንድ ዶር እንቁላል መያዝ ምናልባት የተለየ ፋይናንሻል የፋይናንስ ምንጭ ከሌለው በስተቀር እንቁላል ይህን ያክል ጊዜ ሁለት ወራትን መቀመጥ የሚችል ከሆነ እንቁላል ሁለት ወራት መያዝ ይችላል ተብሎ አይታሰብም። ስለዚህ ከዚህ ጋር ተያይዞ ለአስራ አምስት ቀናትስ እንዴት ማስቀመጥ ይቻላል፣ እንዳልኳችሁ ደግሞ ሌላ ደግሞ ያስቀመጣችሁት ገንዘብ ካለ ወይም ደግሞ እዚህ ጋር እንቁላሉን አስቀምጣችሁ ዶሮቻችሁን በተጓዳኝ ማብላት ማጣጣት የምትችሉ ካላችሁ እንዴት ታስቀምጡታላችሁ የሚለው ዛሬ መልስላችኋለሁ። እንግዲህ እንቁላል በነገራችን ላይ በመጀመሪያ ደረጃ እንቁላል ተበላሸ ልንለው የምንችለው ዋነኛ ምንጩ ምንድነው? ወይም ደግሞ ዋነኛ አስተዋጽኦ ከፍተኛ አስተዋጽኦ የሚያደርገው ነገር ምንድነው? የቤት ውስጥ የሙቀት መጠን መጨመር ነው። ወይም ደግሞ ስቶር የምታደርጉበት መንገድ ማለት ነው። ለምሳሌ እንቁላል የምታስቀምጡባቸው አካባቢዎች ላይ በጣም እፍን ያለ ከሆነ ወይም ደግሞ የአየር ዝውውር ከሌለው ለምሳሌ የጭቃ ቤት የቆርቆሮ ቤት ከሆነ የእንቁላሉን የዘር እድገት እንዲጀምር ዋነኛ አስተዋጽኦ የሚያደርገው የቤት ውስጥ የሙቀት መጨ መጨመር ይህንን ካልን ታዲያ ለምሳሌ እንቁላሉ ለማስቀመጥ ተስማሚ የሚባለው የቅዝቃዜ መጠን ስንት ነው ካላችሁን፣ ሰባት ዲግሪ ሴልሽስ ነው። ሰባት ዲግሪ ሴልሽስ ነው። ያ ማለት ለምሳሌ ከሰባት እስከ 16 በጣም ይመከራል። በጣም ግን በጣም ተስማሚ ነው የሚባለው የቅዝቃዜ መጠን ቅዝቃዜ መጠን 7 ዲግሪ ሴልሺየስ ነው። ስለዚህ ከዚህ ጋር ተያይዞ አንድ ዶሮ አርቢ ከ7 ዲግሪ ሴልሺየስ እስከ 16 ዲግሪ ሴልሺየስ ባለው ቴብል ኤጎችን ለማስቀመጥ ወይም ደግሞ እንደነዚህ አይነት የሚበላ እንቁላልን ለምግብነት የምታቀርቡትን እንቁላል ማስቀመጥ ይቻላል ማለት ነው። በዚህ መንገድ ግን እስከ ሁለት ወር ድረስ እንቁላሉ ማስቀመጥ ይቻላል። ሁለት ወራት ያክል እንቁላል ማስቀመጥ ይቻላል። ይህንን ካለን ታዲያ እንቁላሉ ሳይበላሽ አሁን የነገርኳችሁ መስፈርት እንቁላሉ ሳይበላሽ ለማስቀመጥ ነው። ነገር ግን እንቁላሉ ሳይበላሽ አስቀመጣችሁ ማለት ክብደቱ እንዳይቀንስ አደረጋችሁ ማለት ግን አይደለም። አንድ ነገር ልጨምርላችሁ እዚህ ጋር የእንቁላሉ ክብደት ለምሳሌ ይሄንን እንቁላል ብትመለከቱት 58 ግራም ነው ብለን ብንመዝን፣ 58 ግራም ነው ብለን ብንወስድ ይሄ 58 ግራም ከተጣለበት ጊዜ ጀምሮ ሁለት ወራትን ቆይቶ በሚወጣበት ሰዓት በዚሁ ልክ አንድና ሁለት ግራምን ብቻ ቀንሶ እንዲቀመጥ ከፈለጋችሁ ወይም ደግሞ ያን ያክል ክብደቱ እንዳይቀንስ አድርጋችሁ ማስቀመጥ ከፈለጋችሁ ፖይንት ዳውን ታስቀምጣላችሁ። ፖይንት ዳውን፣ ልክ እንደዚህ የእንቁላል ሹሉና ሰፊው ፓርት አለ። ፖይንት ዳውን በዚህ መልኩ ታስቀምጣላችሁ ማለት ነው። ይሄንን ማድረጋችሁ በጣም ብዙ ጥቅሞች አሉት። የመጀመሪያ በቀላሉ በኮንታሚኔሽን እንቁላሉ በባክቴሪያል በሽታዎች ወይም ደግሞ እንቁላሉ ቶሎ እንዳይበላሽ ያደርጋል፣ በባክቴሪያ እንዳይጠቃ ያደርጋል። የመጀመሪያ ጥቅሙ ማለት ነው። ሁለተኛ ጥቅሙ ምንድን ነው? ፖይንት ዳውን ማስቀመጣችን ለሩቅ መንገድ ጉዞ በምታደረጉበት ሰዓት ለምሳሌ ለእንቁላል ነጋዴዎች ይሄ የሚጠቅመው ወይም ደግሞ አንዳንድ ሰዎች እንቁላላቸውን ራሳቸው ከሆነ ቦታ ወደ ሆነ ቦታ ለተጠቃሚ ሊያደርሱ ይችላሉ። በዚህ ወቅት ላይ በትራንስፖርቴሽን ወቅት ላይ ብዙ የእንቁላል ክራክ እንዳይፈጠር ወይም ደግሞ እንቁላሎች መሰንጠቅ መሰበር፣ እንደነዚያን ነገሮች እንዳይጠበቅ ማለት ነው። ስለዚህ ሹሉ ወደታች ዘቅዝቀን ማስቀመጣችን፣ ሰፊው ወደ ላይ ሹሉ ወደታች ዘቅዝቀን ማስቀመጣችን እንቁላል እንዳይሰበርም ጥንካሬውን ጠብቆ የምንፈልግበት ቦታ ለማድረስም ከፍተኛውን አስተዋጽኦ ይጫወታል ማለት ነው። እዚህ ጋ ሌላ መጨመሪያ ያለብን ነገር ምንድን ነው? እንቁላሉ ለምሳሌ ሹሉ ከላይ ነው፣ እንዲሁም ደግሞ ሰፊው በዚህ በኩል ነው። ስለዚህ እዚህ ሹሉ ፓርት ላይ እንቁላልን ክብደት እንዳይቀንስ የሚያደርገው ነገር አንደኛ፣ ዋነኛው ነገር ምንድን ነው? ፖይንት ዳውን ማስቀመጣችን ማለት ነው። በዚህ በሰፊው በኩል ኤርሴል የምትባል ነገር አለች። ኤርሴል የምትባል አለች፣ ትንሽዬ ክብ ነገር ማለት ነው፣ ወይም ቀለበት የምትመስል ነገር አለች። እሷ ቀለበቷ እንዳትሰፋ ወይም ደግሞ እንቁላሉ በአየር እንዳይሞላ ከፍተኛውን አስተዋጽኦ የምትጫወት ነች። ሁለት ነገሮች ዘቅዝቃችሁ ማስቀመጣችሁ የኤርሴሏ ራሷን እንዳታስፋፋ ያደርጋል። ራሷን እያስፋፋች ለምሳሌ ፖይንት አፕ ብናስቀምጠው ራሷን እያስፋፋች ወደምን ትሄዳለች? ወደ አስኳሉ ወደ ማድረቅ ትሄዳለች ማለት ነው። ለዛም ነው ሱቅ ላይ የምትገዟቸው እንቁላሎች ሰብራችሁ ስታያቸው ትልቅ ሊባል የሚችል እንቁላል አስኳሉ ስትሰብሩት በጣም የደረቀች አይነት የተለጠፈች አይነት አስኳል ታገኛላችሁ። አብዛኛውን ጊዜ ያ የሚሆንበት ምክንያት ረጅም ጊዜ እንቁላሉ ሳይበላሽ የተቀመጠ ነገር ግን ክብደቱ የቀነሰ እንቁላል ማለት ነው። አንድ ደግሞ መጨመር ያለብን ነገር ምንድን ነው? ብዙዎቻችን እንቁላል እንደሚተነፍስ አናውቅም። እንቁላል ይተነፍሳል። እንቁላል ኦክሲጂን ይፈልጋል፣ ካርቦን ዳይኦክሳይድ ደግሞ ያወጣል። ስለዚህ ይሄ ምልልስ አለው ማለት ነው ኦክሲጅን እና ካርቦን ዳይኦክሳይድ ከዚህ በተጨማሪ ደግሞ እንቁላሉ ለረጅም ጊዜ እየተቀመጠ በሄደ ቁጥር እንደዚህ ወደ ታች ዘቅዝቀን የማናስቀምጠው ከሆነና ረጅም ጊዜ በተቀመጠ ቁጥር ሞይስቸሩ እየወጣ ይሄዳል ማለት ነው። ወይም ደግሞ ፖር የምንላቸው አሉ። ለምሳሌ እንቁላል 58 ግራም እንቁላል ነው ብለን ብናስብ፣ ይሄንን እዚህ 58 ግራም እንቁላል ላይ ከ6000 ከ7000 እስከ 8000 የሚጠጉ ፖር ቀዳዳዎች አሉ። እነዚህ ቀዳዳዎች ስራቸው ምንድነው? እንቁላሉን ኢንኩቤት በምታረጉበት ሰዓት እንቁላሉ በሚታቀፍበት ሰዓት የዘር ዕድገቱ ለሚያከናውነው ለጫጭቱ የኦክሲጂን መስጠት ካርቦን ዳይኦክሳይድ ማውጣት ሞይስቸር ደግሞ ማውጣት ነው። ካርቦን ዳይኦክሳይድ ሞይስቸር ማውጣት፣ ኦክሲጂን ደግሞ ማስገባት ነው። እነዚህ ፖር አገልግሎታቸው ማለት ነው። ስለዚህ ፖይንት ዳውን ወደ ታች ማስቀመጣችን እንቁላሉ እንደ ልብ እንዳይተነፍስ ለማድረግ አንደኛው ጥቅማችን ነው። ሁለተኛ ነገር ደግሞ ፖይንት ዳውን ማስቀመጣችን ለጥንካሬ ነው። ሶስተኛ ነገር ደግሞ በቀላሉ በባክቴሪያ እንቁላሉ እንዳይጠቃ ለማድረግ ነው። እነዚህ ሁሉ ጥቅሞች አሉት ማለት ነው። ስለዚህ ፖይንት ዳውን እንቁላላችሁን ሁልጊዜ ግዜ ወደ ታች ዘቅዘቃችሁ አስቀምጡ። በተለምዶ እንግዲህ ብዙ ዶሮ አርቢዎቻችን እንቁላል በዘፈቀደ ነው፣ አንዱ ወደ ላይ አንዱ ወደ ታች፣ አንዱ ወደ ላይ አንዱ ወደ ታች ነው የሚቀመጠው። ያ በጣም ስህተት እንደሆነ ማወቅ አስፈላጊ ነው። ስለዚህ ፖይንት ዳውን እንቁላልን ወደ ታች ማስቀመጥ ለረጅም ጊዜ እንዲቀመጥ ያደርጋል። ሌላው እንግዲህ ከዚህ ወደታች እንቁላልን ዘቅዘቁ ከማስቀመጥ በተጨማሪ ጥንቃቄ ማድረግ ያለባችሁ ጉዳይ ምንድነው? ስቶር በምታደርጉበት ሰዓት ላይ የትሪዎች አደራደርም ከግምት ውስጥ መግባት አለበት። ለምሳሌ ሀገራችን ላይ በተለምዶ ትሪ አስር ነው። አስራ አምስትም ሀያም ወደ ላይ ይደረድራሉ። የዚህ አይነት ትሪ ማለት ያ ስህተት ነው። በጣም ስህተት የሚባል ነው። ያ ማለት ምንድን ነው? አንደኛ እንቁላሉ የሆነ ነገር አደጋ ቢደርስበት ወይም ደግሞ የሆነ መገፋፋት መጫጫን ቢደርስበት ያ እንቁላሉ መውደቁ አይቀርም። ያንን ለምን ሪስክ ትወስዳላችሁ? ሁለተኛ ነገር ደግሞ ለእንቁላሉ ቬንቲሌሽን ስርዓት ይሄ ይሄ ትሪ ሞልድ የተደረገው የአየር ዝውውር በየእንቁላሎቹ መካከል እንዲዞር ተደርጎ ነው። እኛ እንዴት ነው የምናስቀምጠው? እንቁላሉን በላይ በላይ መደራረብ መደራረብ መደራረብ ከፍተኛ የሚባል ስህተት እየሰራ ነው። ስለዚህ እንቁላልን ከስድስት በላይ ወደ ላይ ባትደረድሩ ጥሩ ነው። ሁለት ነገሮችን ለአየር ዝውውሩ ወይም ደግሞ ሙቀት መጣ ማለት የዘረድገቱ እንዳይጀምር ለማድረግ አንደኛው፣ ሁለተኛ ነገር ደግሞ እንቁላሉ እንዳይሰበር እንዳይገለበጥ፣ ይሄ ጥቅም አለው ማለት ነው። ስለዚህ ከዚህ አንጻር መረዳት ይኖርባቸዋል። እንዲሁም ደግሞ ለምሳሌ እንቁላል በምታስቀምጡበት ሰዓት ወይም ደግሞ እንቁላል የሚከማችበት ክፍል ውስጥ ትሪ ከግድግዳ 15 ሴንቲሜትር መራቅ መቻል አለበት ከመሬት ደግሞ ከ15 እስከ 20 ሴንቲሜትር ከፍ ማለት አለበት ምዝን እርጥበቱን ለመጠበቅ ማለት ስለዚህ ብዙ ጊዜ መሬት ላይ በምታስቀምጡበት ሰዓት ምዝን እርጥበቱ የወለሉ ምዝን እርጥበት ወደ እንቁላሉ ይተላለፍና ትሪዎቹ እስከ መበስበስ ደረጃ እንቁላሎቹ እስከ መሰባበር ትሪዎቹ መበጫጨቅ እነዚህ ካርቶን ናቸው ዩዝ እንድስሮ ነው ያው በሀገራችን ላይ ለቋሚነት እንጠቀመዋለን እንጂ ዩዝ እንድስሮ ነው ውጭ ሀገር ላይ ስለዚህ ይሄ ካርቶን እንዲበላሽ ከፍተኛ አስተዋጽኦ ያደርጋል ማለት ነው ስለዚህ ከግድግዳ 15 ሴንቲ ከመሬት ወደ ላይ ከ15 እስከ 20 ሴንቲ፣ እንዲሁም ደግሞ ትሪ እና ትሪ መካከል በስድስቱ ትሪ እና በስድስቱ ትሪ መካከል ደግሞ 5 ሴንቲሜትር ክፍተት ሊኖር ይገባል። አይጥን ትከላከሉበታላችሁ፣ የአየር ዝውውር ታሳልጡበታላችሁ ማለት ነው። እንዲሁም ደግሞ ከዚህ በተጨማሪ ጥንቃቄ ማድረግ ያለባችሁ ጉዳይ ምንድነው? እንቁላል ሽታ ያለበት አካባቢ ማስቀመጥ አይቻልም። ሽታ ያለበት አካባቢ፣ ኩስ የሚከማችበት፣ ዶሮ የሚሞትበት አካባቢ ወይም ደግሞ ጉርጓዴ አካባቢ ላይ አቅራቢያ የሆነ ሩም ወይም ደግሞ እንቁላል ማስቀመጫ ካላችሁ እንቁላል የሚሸትበት አካባቢ ላይ አስቀመጣችሁ ማለት የዛን ሽታ ሙሉ በሙሉ የመውሰድ አይነት አቅም አለው ምን ብለናል እንቁላል ይተነፍሳል ብለናል እንቁላል ይተነፍሳል ወይም ደግሞ ኦክሲጅን ያስፈልገዋል ስለዚህ አካባቢ ላይ ያለውን ኢንቫይሮንመንቱ ላይ ያለውን አትሞስፌሩን ሙሉ በሙሉ ሳክ ማድረግ ይችላል ማለት ስለዚህ እንቁላሉን ስትበሉት ከፍተኛ ጠረን እንዲኖረው ፍሌቨሩ ያ ማለት መጥፎ አይነት ሽታ እንዲኖረው አስተዋጽኦ ያደርጋል ማለት ስለዚህ እንቁላል ሽታ የሌለባቸው ወይም ደግሞ ንጽህና ያለበት ጥሩ አየር የሚያገኝበት አካባቢ ላይ ስቶር ሰርታችሁ እዛ ላይ ማስቀመጥ ይኖርባችኋል። ሌላው መጨመር ያለብን ነገር ምንድነው? ከብሎኬት ከጭቃና ከቆርቆሮ ቤቶች ብሎኬት ቤቶች ይመረጣሉ። ሁለተኛ ደግሞ የቆርቆሮ ቤቶች ይመረጣሉ። ሶስተኛ ደግሞ ጭቃ ቤቶች ይመረጣሉ። ስለዚህ ስቶር የምታደርጉበትን መንገድ ጥንቃቄ ማድረግ አስፈላጊ ነው። ስለዚህ ስቶር በምትገነቡበት ሰዓት ማለት ነው። ስለዚህ እንቁላልን በተመለከተ ለረጅም ጊዜ ለማቆያ ዋነኛው ዘዴ ሙቀት መከላከል፣ ሁለተኛ ነገር የአየር ዝውውር። እንቁላላችሁን ፖይንት ዳውን ወደ ታች ማስቀመጥ። ከዚህ በተጨማሪ ግን ምናልባት ይሄ ቪዲዮ የሚመቻችሁ ከሆነና ሰብስቲቱቻችሁን አይቼ ደግሞ እንቁላልን ቴስቱን እንዴት ማምጣት ይቻላል፣ ልክ እንደ ሀበሻ ዶሮ ቢጫ አስኳል እንዲኖረው ማድረግ እንዴት ይቻላል፣ እንዲሁም ደግሞ ጣፋጭ እንዲሆን፣ ከዚህ በተጨማሪ የኒውትሪሽን ሌቭሉን እንዴት መጨመር ይቻላል የሚለውን ደግሞ እመገልጽላችሁ ነው የሚሆነው ማለት ነው። ስለዚህ ምናልባት ይሄ ቪዲዮ ከተመቻችሁ ሁላችሁም ላይክ አድርጉና ክፍል ሁለት ብላችሁ ኮመንት አድርጉልኝ። እኔ በቀጣይ ደግሞ ስለ እንቁላል ዲቴል መረጃ በጣም በጣም ያልተሰሙ ብዙ ነገሮችን ወደ እናንተ የማቀርብ ነው የሚሆነው። በጭራሽ እንቁላልን አጥባችሁ ስቶር እንዳታደርጉ። ባለበት ነው እንቁላል የሚጠረገው፣ ባለበት ነው እንቁላል ስቶር የሚደረገው የሚቀመጠው። ስለዚህ በጭራሽ እንቁላልን አጥባችሁ እንዳታከማችሁ። ስለዚህ እንቁላል ታጥቦ አይከማችም፣ ቶሎ የመበላሸት እድሉ ወይም ደግሞ እዚህ ላይ ኪውቲክል የምንላቸው ኮቶች ከላዩ ላይ ይጠረጋሉ፣ ፖሮች ሰፊ ይሆናሉ። ስለዚህ በቀላሉ በባክቴሪያ እንዲጠቃ ወይም ደግሞ ስፖይል እንዲያረግ ያደርጋል ማለት ስለዚህ ከዚህ ጋር ተያይዞ እንቁላልን ስቶር በምታደርጉበት ሰዓት ላይ እንቁላልን አጥቦ አለማስቀመጥ ከዚህ በተጨማሪ ደግሞ በትክክለኛው ቴምፕሬቸር ማስቀመጥ ለእንቁላሉ ለረጅም እድሜ ይሆናል ማለት ስለዚህ በአጠቃላይ እንቁላል ሁለት ወራትን ድረስ ማስቀመጥ ይችላላችሁ ከአርባ ቀናት እስከ ሁለት ወር ድረስ ማስቀመጥ ይችላላችሁ በምንም ያክል ሁኔታ ቀዝቃዛማ ቦታ ላይ ለረጅም ጊዜ ማስቀመጥ ይቻላል። እንዳልኳችሁ ግን እንቁላሉ ክብደቱን ጠብቆ እንዲቆይ ማድረጋችን ዋነኛ ስራ ነው ማለት ነው ስለዚህ ከዚህ ጋር ተያይዞ ዛሬ ይህንን መረጃ ይዤላችሁ መጥቻለሁ። በጣም ብዙ ያልተሰሙ ሳይንሳዊ መረጃዎች ወደ እናንተ ማቅረብ ነው የሚሆነው። በቅርቡ ደግሞ ጥሩ ተሞክሮ ወደ እናንተ ይዤላችሁ ቀርብ ያለው እንቁላል መጣል ያቆሙ ዶሮዎችን እንቁላል እንዲጀምሩ አድርግ ያለውእና በጣም ስኬት ነው ብዬ ነው ማስበው። ምን ምን ተጠቅም ያለው የሚለውን ደግሞ እነግራችኋለሁ። ከእንቁላል ምርት ውጭ የሆኑ ዶሮዎች ናቸው እነዚህ። ለረጅም ጊዜ በወራቶች ማለት ነው ወደ እንቁላል ምርት መልሻችኋለውኝ እና ምን ምን ዘዴዎችን ተጠቀምኩኝ፣ እናንተ ምን ማድረግ አለባችሁ የሚለውን ደግሞ ወደ እናንተ የማደርስ ነው የሚሆነው። ዛሬ ስለ እንቁላል አቀማመጥ፣ ስለ እንቁላል ረጅም ጊዜ ስለማቆየት፣ እንቁላል ፍሬሽ ሆኖ እንዲቆይ ማድረግ ያዘዴዎችን ነግሬያቸዋለሁኝና ምናልባት ከተመቻችሁ ይሄ ቪዲዮ ላይክ ማድረጋችሁ እንዳትረሳ እንዳትረሱ እስካሁን ደግሞ ሰብስክራይብ ያላረጋችሁም አላችሁና ሰብስክራይብ ብታደርጉና የደወል ምልክት ብትጫኑ አብረን ወዳጆቹ እንሆናለን። በቀጣይ እስክንገናኝ